ሰላም ሰላም እንዴት አላችሁ ይሉ ያያ ነኝ ዛሬ በድጋሜ ተመልሻለሁኝ በአዲስ አበባ ከተማ ውስጥ እጅግ የሚያምሩ የግለሰብ ሌክጀሪ የሆኑ ቤቶችንና የሪል እስቴት ቤቶችን በየጊዜው እያቀረብኩላችሁ ነው የሚገኘው ዛሬ ደግሞ የማቀርብላችሁ ኦቪድ ሪል እስቴት በገላን ጉራ ሳይት 560 ሄክታር ላይ የሚገነባው እጅግ እጅግ መንደር የሆነ በጣም ሰፊ ከተማ ነው የማስመለክታችሁ። እንዴት ይገነባል፣ እንዴት ይሸጣል የሚለውን አብራችሁን ከቆያችሁ በደንብ የማስመለከታችሁ ነው የሚሆን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እጅግ የሚያምሩ ሁልጊዜ የምሰራቸው ቤቶች በቀላሉ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በአክብሮት እጠይቃለሁኝ ወደ ኦቪድ ገላን ጉራ ሳይት ላይ እያስገነባ የሚገኘው እጅግ ሰፊ የሆነ መንደር ነው። 560 ሄክታር ላይ የሚያርፍ መንደር ነው። 560 ሄክታር ማለት በጣም ሰፊ ነው። በጣም ብዙ አይነት ቤቶች ናቸው። አፎርደብል የሆኑ ከ18 ካሬ ጀምሮ አሁን እያስመለከትኳችሁ የሚገኘው 18 ካሬ ናት። ይቺ የምትመለከቷት አሁን ላይ እያያችኋት የምትገኙ ስቱዲዮ ናት፣ 18 ናት። ስለዚህ አፎርደብል የሆኑ ከ18 ካሬ ጀምሮ ይኖራል። ስታንዳርድ የሆኑ ከ49 ካሬ ጀምሮ ይኖራል። ዱልክስ የሆኑ ቤቶች አሉ። ታውን ሃውሶች አሉ። ከዛ ውጭ ፕራይቬት የሆኑ ሰኪሩድ የሆነ ደግሞ ቤቶች አሉ። በጣም ብዙ አይነት ቤቶች ናቸው የሚገነቡት። በጣም ሰፊ ነው እንደነገርኳችሁ ከ60 ሺ የሚበልጡ ቤቶች የሚገነቡበት መንደር ነው። እዚህ መንደር ውስጥ ብዙ አይነት አሚኒቲዎቹን አካቶ የሚይዝ ሪልስቴት ነው፣ መንደር ነው የሚሆነው። አሁን እየተመለከታችሁ የምትገኙት 18 ካሬ እንደዚህ ማድረግ ይቻላል። እንደዚህ 18 ካሬ አልጋው ሙበብል ነው እንደምትመለከቱት ባዝሩም ክሎዝድ የሆነ ባዝሩም አለው፣ እዛው እዚህ ውስጥ ማለት ነው። ስሉም ማሳያቸው አለው፣ ከፊት ለፊት ካቢኔት የተወሰነ ነገር አለው። ስለዚህ አልጋው ሲነሳ ቲቪ ስታንድ ፊት ለፊት አለው። ስለዚህ ጥሩ ስቱዲዮ ትሆናለች ማለት ነው። እሺ 18 ካሬ ናት። ከፊት ለፊት የተወሰነ ቁም ሳጥን አለው፣ እዚህ ጋር ደግሞ ባዝሩም አለው። ባዝሩሙ እንደውም ጥሩ ነው። ፊት ለፊት እንደምትመለከቱት ሻወር ቦክስ ክሎዝድ ማድረግ ይቻላል። ሰው ይህንን የሚመስል ነገር አለው ማለት ነው። አጠቃላይ ዋጋው 1 ሚሊዮን ሰባት መቶ አርባ ሺ ብር አካባቢ ይመጣል። አጠቃላይ ዋጋው አሁን ከህዳር 22 እስከ ታህሳስ 6 የሚቆይ ትልቅ ዲስካውንት አላቸው እስከ 20 ፐርሰንት የሚደርስ ሁሉም ቤቶች ላይ ዲስካውንት አላቸው። ይህንንም ዲስካውንት መጠቀም ትችላላቸው። አይ ቲንክ ይሄ ሙሉ ክፍየ ወደ 1 ሚሊዮን 400 ይመጣል። ዲስካውንት ሙሉ ከታሰበ ማለት ነው ከ10 ፐርሰንት ጀምሮ መክፈል ይቻላል። ቀጣይ ቤት ደግሞ እዚጋ አሁን የምንመለከተው ደግሞ 43 ካሬ ባለ አንድ ምኝታ ነው። 43 ካሬ ባለ አንድ ምኝታ ይህንን የሚመስል አይነት እይታ አለው። 43 ካሬ 43 ካሬ ባለ አንድ ምኝታ ሳሎኑ ይህንን ይመስላል። እዚጋ ደግሞ ኦፕን የሆነ ኪችን አለው እንደምትመለከቱት እንደዚህ አይነት እይታ አለው ማለት ነው። እቺ 43 ካሬ ባለ አንድ መኝታ ናት። አጠቃላይ ዋጋው ወደ 2 ሚሊዮን 900 ሺህ አካባቢ ይመጣል። የዚህን ሚኒመም አድቫንስድ ፔመንት 10% ነው። ከዚህ ጀምራችሁ መክፈል ትችላላችሁ። ደሊቨሪ ታይም ከአንድ ዓመት አመት ሁለት አመት ሶስት አመት ሁሉም እንዳልኳችሁ በአንድ የሚጠናቀቅ አይደለም። በየጊዜው እየተከፋፈለ ነው። እንግዲህ የሰማሁት መረጃ በአንድ ዓመት የሚረከቡ ቤቶች አሉ በሁለት አመት በሶስት አመት እያለ ከዛ በጊዜ ሂደት ነው ሁሉም ይሄ ያልኳችሁ መንደር ተገንብቶ የሚያልቀው እንጂ አንዴ አያልቅም ማለት ነው። ስለዚህ በአንድ አመት በሁለት አመት በሶስት አመት እንደምትፈልጉት እንዳከፋፈላችሁ የሚደርስላችሁ ይሆናል። የሚሰራበት በአሉሚኒየም ፍሬምወርክ ነው። በደንብ በኋላ ላይ ወጥቼ እየተሰሩ ያሉ ቤቶችን አሳያችኋለሁ። ሰዎች ባለአንድ መኝታናት እዚህ ጋር እንደምታዩት እንዲህ አይነት ባዝሩም አለው ቤድሩም ውስጥ ገብቻ ሳይቻቸዋለው። ስለዚህ አንድ ምኝታና አንድ ባዝሩ ሳሎን አለው 43 ካሬ ነው። አጠቃላይ ክፍያው ደግሞ 2 ሚሊዮን 900 ሺ ጀምሮ አለ። እንደ ቤቶቹ አቀማመጥ ከፍታና ዝቅታ ዋጋቸው ከፍ ዝቅ ይላል ማለት ነው። ይሄ እንግዲህ 43 ካሬው ይህን ያክል ካሳዩዋችሁ ደግሞ ወደ ቀጣይ ሌላ ባለ ሁለት ምኝታ ሰባ ካሬ ገብቼ አሳያችኋለሁ። ስለዚህ ባለ አንድ ምኝታ 43 ካሬ ግን ይችንም የሚያስል እይታ አለው። ሳሎኑ እንደምትመለከቱት ኦፕን ኪችን አለው። ከዛ አንድ ምኝታ አለው። አንድ ባዝሩም አለው። ሙሉ ክፍያው ሁለት ሚሊዮን 900 ሺ ብር ይሆናል ማለት ነው። እንደ ቤቶቹ አቀማመጥ ከፍና ዝቅ ዋጋቸው ከፍና ዝቅ ይላል። ከ2 ሚሊዮን 900 ሺ ብር ጀምሮ አለ። ወደ ቀጣይ ባለ ሁለት ምኝታ ስንገባ ሰባ ካሬ ነው እንደምትመለከቱት ዳይኒንግ እና እዚህ ጋር ደግሞ እንደምታዩ ሳሎን አለው። ሁለት ምኝታ አለው። ክሎዝድ የሆነ ኪችን አለው ማለት ነው። እሱንም በደንብ የማስመለከታችሁ ነው የሚሆነው። ስለዚህ እንደዚህ አይነት እይታ አለው ባለ ሁለት ምኝታ ሰባ ካሬ ማለት ነው። ይህንን የሚመስል አይነት እይታ አለው። በደንብ ማስመለከታችሁ ነው የሚሆነው። እንደነገርኳችሁ ኦቪድ ገላን ጉራ ሳይት ላይ እየገነባ የሚገኘው ብዙ አይነት ቤቶች ናቸው። አፎርዳብል የሆኑ እንደነገርኳችሁ ከ18 ካሬ ጀምሮ አለ። ስታንዳርድ የሚባሉ ከ49 ካሬ ጀምሮ አለ። ዲሉክስ የሆኑ ከ75 ካሬ ጀምሮ አለ ከዛ ውጭ ታውን ሀውሶች አሉ። ጂ ፕላስ ዋን የሆኑ ቤቶች ማለት ናቸው። ኮምፓውንድ የሆኑ ከ297 ካሬ ጀምሮ አለ። በካሬ 140 ሺ ብር አካባቢ ነው ሽያጫቸው። ጂ ፕላስ 2 296 ካሬ እንዲሁ በካሬ 120 ሺ የሚሸጡ ቤቶች አሉ። ብዙ አይነት ታይፕ ያላቸው ቤቶች ናቸው ያሉት። ስለዚህ አሁን እያስመለከትኳቸው የምገኘው ሰባካሬ ባለ ሁለት ምኝታ ክሎዝድ የሆነ ኪችን አለው እንደምትመለከቱት፣ እንደዚህ አይነት ኪችን አለው። ሰባካሬ ነው፣ ባለ ሁለት ምኝታ ነው። ስለዚህ ኪችኑ ሰፋ ያለ ነው፣ ጥሩ ነው። ባለበት አንጻራዊ ሰባካሬ ይህንን የሚመስል አይነት ኪችን አለው። ስለዚህ እንዲህ የኔ ያክል ካሳያችሁ፣ ደግሞ ወደ ሌሎችም ባለ 3 ምኝታ 93 ካሬ አለ። ሌላ ሌላ ደግሞ 68 ካሬ፣ 108 ካሬ አማራጭ ቤቶች አሉ። እነሱን እየዞርን በደንብ የምንመለከት ነው የሚሆነው። ስቱዲዮ እንደነገርኳችሁ እዚህ ገላንጎራ ሳይት ከ18 ካሬ ጀምሮ አለ። ሙሉ ክፍያው እንደነገርኳችሁ 1 ሚሊዮን 746 ሺህ አካባቢ ይመጣል። አሁን ዲስካውንት ላይ ነው የሚገኙት። እስከ 300 ምናምን ሺህ ብር ዲስካውንት ተደርጎበት ሙሉ ም ውስጥ ወደ 1 ሚሊዮን 400 ሺህ አካባቢ ይሆናል። ስለዚህ ብዙ አይነት ዲስካውንቶችን ማግኘት ትችላላችሁ። ከህዳር 22 እስከ ታህሳስ 6 ብዙ ዲስካውንቶችን የምታገኙበት ጊዜ ነው። ይህ ባዙሩም ነው እንደምትመለከቱት ላውንደሪና ባዙሩም ይህንን ይመስላል። ላውንደሪም ፊትለፊት እንደምትመለከቱት እንዲህ አይነት እይታ አለው። ሰባ ካሬ ነው፣ ባለ ሁለት ምኝታ ነው። ስለዚህ አጠቃላይ እይታው እንዲህ የሚመስል አይነት ነገር አለው። ከዛ ውጭ እንዳልኳችሁ አፎርዳብል ስታንዳርድ የሚባሉ የራሳቸው የተከፋፈሉ ቤቶች አሉ። እዚህ ጋር የልጆች ምኝታ ቤት ይህንን የሚመስል አይነት እይታ አለው። ስለዚህ የልጆች ምኝታ ቤት ከሰባ ካሬ ሁጂዝ ሁለተኛው ቤት ድሩም ማለት ነው። እንዲህ አይነት እይታ አለው ማለት ነው። ከዛ ውጭ ከዚህ ከገላንጉራ ሳይት ውጭ ደግሞ ሌሎች ሳይቶችም አሏቸው። ሁጂዝ ወደ አራት ኪሎ አካባቢ ጥይት ቤት እየተገነባ የሚገኝ ሰፋ ያለ ፕሮጀክት አላቸው። እሱ ጋም ሽያጮች አሉ። ከባለአንድ መኝታ ጀምሮ ይኖራል። ከዛ ውጭ አካ ፕሮጀክት አዲሱ ቤተ መንግስት አካባቢ እየተገነቡ የሚገኙ ሰፋ ያለ በተመሳሳይ እሱ ጋር ኦልሞስት ወደ አስር ሄክታር ላይ የሚገነባ ሰፊ ሰፊ በተመሳሳይ ሪል እስቴት ነው እየገነባ የሚገኘው። ኦልሞስት እሱ ጋር በጣም ሌግዠሪ ነገር ነው ያለው። ከሚገነባው ላይ ኦልሞስት አርባ ፐርሰንቱ ቤቶች ናቸው። ሰላሳ ፐርሰንቱ ደግሞ ኦልሬዲ ግሪን ኤሪያ ነው፣ ሀፋፍ ነው እና ጥሩ አይነት ኮምፓውንድ ነው የሚሆነው፣ አዲሱ ቤተ መንግስት አካባቢ ማለት ነው። እሱ ጋም ይኖራል። ስልካቸውን አስቀምጥላችኋለሁ። ስለዚህ ደውላችሁ ሙሉ የሆነ መረጃ ከነሱ መውሰድ ትችላላችሁ። እኔ አጠቃላይ ያለውን ሃይላይት ነው እየነገርኳችሁ የሚገኘው። ከዛ ውጭ ቦሌ መድኃኒዓለም አካባቢ ያላቸው፣ ቦሌ ጃፓን አላቸው። ሁሉም ሳይቶች ላይ ዲስካውንቶችን አሁን ከዚህ ከህዳር 22 እስከ ታህሳስ 6 ማግኘት ትችላላችሁ። አሁን እያስመለከትኳችሁ የሚገኘው ደግሞ ባለሶስት ምኝታ ባለሶስት ምኝታ ዘጠና ሶስት ካሬ ነው። ዘጠና ሶስት ካሬ ባለሶስት ምኝታ ክሎዝድ የሆነ ኪችን አለው ኦፕን ኪችን አለው ዳይኒንግ ማለቴ ነው፣ እንደዛ አይነት ነገር ነው ያለው። ፊት ለፊት እንደምትመለከቱት ማስተር ቤድሩሙ የራሱ ባዝሩም አለው እንደዚህ አይነት እይታ አለው። ባለሶስት ምኝታ ነው፣ ዘጠና ሶስት ካሬ ባለ ባለሶስት ምኝታ እነዚህ የምነግራችሁ ካሬዎች ኮመኔሪያቸውንም አካተው ነው። ግን ትንሽ ስለሆነ ነው እንጂ ዘጠና ሶስት ካሬ ብዙ ሪል ስቴት ላይ በ93 ካሬ ቀላል አይደለም፣ ግን ኮመን ኤሪያ ሲወሰድበት ደግሞ ትንሽ ጠበብ ስለሚል ነው እና 93 ካሬ ባለ ሶስት ምኝታ እንደምትመለከቱት እንደዚህ አይነት እይታ አለው። አጠቃላይ ዋጋው ኦልሞስት ወደ አምስት ነጥብ ሁለት ሚሊዮን ጀምሮ ነው ያለው። እንደነገርኳችሁ ብዙ አይነት ቤቶች ናቸው ያሉት። ወደ ላይ ከፍ ሲል፣ ዝቅ ሲል፣ በፉል ፊኒሽንግ፣ በከፊል ፊኒሽንግ የሚል ያከፋፈል ሁኔታም አላቸው። ግን ከ5 ሚሊዮን 200ሺ ጀምሮ ቤቶችን ማግኘት ትችላላችሁ። ባለ 3 ምኝታ 93 ካሬ ማለት ነው። እንዳልኳችሁ ሰፊ ቤቶች ናቸው። ሰፊ በየቢልዲንጉ፣ በአንድ ዓመት የሚረከብ በሁለት ዓመት የሚረከብ በሶስት ዓመት የሚረከብ ብዙ አይነት አማራጭ ቤቶችን ታገኝ አላችሁ እዚህ ኦቪድ ገላን ጉራ ሳይት እየገነባው የሚገኘው እንትን ላይ ማለት ነው፣ ፕሮጀክት ላይ ማለት ነው። ስለዚህ የሚገነባው ደግሞ በአለሙኒየም ፍሬምወርክ ነው የሚገነባው። ስለዚህ የሚገነባውም የዛው የኦቪድ ሪል እስቴት ሌላኛው ሲስተር ካምፓኒ ኦቪድ ኮንስትራክሽን አለ። ብዙ አይነት ሲስተር ካምፓኒ ነው ያለው። ስለዚህ ራሳቸው ናቸው የሚገነቡት። እንደነገርኳችሁ በአለምኒም ፍሬምወርክ ነው የሚገነባው። ፋይናሊ አሁን ወደ ሳይት ወጥቼ እየተገነቡ ያሉ ቤቶችን ራፍሊ አሳያችኋለሁኝ። ይሄ ባለሶስት መኝታው ይህንን የሚመስል አይነት እይታ አለው። ኪችኑ ይሄንን ይመስላል። ክሎዝድ የሆነ ኪችን ነው እንደምትመለከቱት ይሄንን ይመስላል። ባለ ሶስት መኝታ 93 ካሬ አጠቃላይ ዋጋው ከ5 ሚሊዮን 200 ሺ ጀምሮ አማራጮችን ማግኘት ትችላላችሁ። 10% ከፍላችሁ ቀሪውን በኮንስትራክሽን ቤዝድ መክፈል ትችላላችሁ ማለት ነው። ንጸው እየተገነባ ፔመንታችሁንም ትከፍላላችሁ ማለት ነው። ሁጅሚስ ምን ማለት ነው? 10% ትከፍላላችሁ። ቀጣይ ውላችሁ ላይ ሁለተኛ ላይ ሲደርስ አስረኛ ላይ ሲደርስ ሙሉ ስትራክቸሩ ሲያልቅ ምናምን እየተባለ በ ካታጎሪ እንዲተከፋፍሎ በሰባት በስምንት በአስር ዙር እንደየቤቶቹ እንደየ ታይም ቤዝድ ነው። ሆቼዝ በአንድ ዓመት የሚረከብ በሁለት ዓመት የሚረከብ በሶስት ዓመት እንደ ምርጫችሁ ይለያያል፣ ለማለት ያክል ነው። ስለዚህ ባለሶስት ምኝታ ዘጠና ሶስት ካሬ ከ5 ሚሊዮን ሁለት መቶ ሺ ጀምሮ አስር ፐርሰንት ከፍላችሁ ቤቶችን ማለት መክፈል ትችላላችሁ ማለት ነው። ስለዚህ ይህንን ያክል እንደዚህ ካሳያችሁ ወደ ቀጣይ ደግሞ ወደ ሌላኛው ቤት ስንገባ ይህንን የሚመስል 68 ካሬ ነው። ይሄኛው 68 ካሬ ይህንን የሚመስል አይነት እይታ አለው። ብዙ አይነት አማራጮች ናቸው ያሉት። ባለ ሁለት ምኝታ ነው ይሄኛው። በስተ ግራ በኩል አንድ ቤድሮም እዚ ጋር እናገኛለን። ከዛ ውጭ በስተ ቀኝ በኩል ደግሞ የልጆች ምኝታ ቤት እናገኛለን። ከዛ ውጭ ኪችን አለው ማናው ኪችን እዚ ጋር ኦፕን ኪችን እዚ ጋር ፊት ለፊት አለው። ባዝሩም አለው። ተደራራቢ አልጋ ያለው ደግሞ የልጆች መኝታ ቤት እናገኛለን። እሱንም ማሳያችኋለሁ። ሁጭ ይሄ 68 ካሬ ነው እንደነገርኳችሁ። ኮመን ኤሪያውንም አካቶ ነው ይህንን የምነግራችሁ ካሬዎች ማለት ነው። ስለዚህ ብዙ አይነት ቤቶችን በአካል ቀርባችሁ ሳይት ላይ ጎብኝታችሁ ማየት ትችላላችሁ። አጠቃላይ ኦቪድ ገላንጉራ ሳይት እያስገነባ የሚገኘውን ቤቶችን በአካል ቀርባችሁ ብታዩ የተሻለ ይሆናል። እንደነገርኳችሁ ሰፊ መንደር ነው የሚገነባው። 560 ሄክታር ላይ የሚገነባ መንደር ነው የሚገነባው። እዚህ መንደር ውስጥ በጣም ብዙ አሜኒቲዎችን ያካተተ የሚነው ሆስፒታል ሄልስ ኬር ይኖረዋል። በጣም ሰ ሰፊ ስለሆነ አካዳሚካል ስኩል ይኖረዋል። ስቴዲየሞች ይኖራሉ። ኮመርሻል የሆኑ ፋይናንሻል ኢንስቲቱሽኖች ይገነባሉ አብረው። ከዛ ውጭ ስፖርት ፋሲሊቲዎች፣ በጣም በርካታ ስፖርት ፋሲሊቲ ይኖረዋል። ሪክሬሽን ኤሪያ ይኖረዋል። ኮመርሻል አሚኒቲዎች ይኖራሉ። ብዙ በርካታ ነገሮች የጠቀስኩላችሁም ያልጠቀስኩላችሁንም ብዙ ነገሮችን አካቶ የሚጊዝ መንደር ነው የሚሆነው። በጣም ሰፊ ነው። መንግስት አብሮ በማልማት እንግዲህ አብሮ በማልማት በሚል በሌሎች ሪልሴቶች ላይ አያት ጊፍት እና ሌሎች ከተማ ውስጥም የሚገኙት ልክ እንደዚ አይነት ሽርክና ነው ያለው። ስለዚህ ከአንድ ዓመት ጀምሮ አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት በየጊዜው በፓርት በፓርት እየተከፋፈለ ነው የሚረከቡ። ስለዚህ እንዳከፋፈላችሁ እንደ ግዥ እንደከፈላችሁት መጠን ይወሰናል ማለት ነው። እሱን በአካል በስልክም እንግዲህ አስቀምጠላችኋለሁ፣ ደውላችሁ ማግኘት ትችላላችሁ። እንግዲህ የኦቪድ ገላንጉራ ላይ የሚያስገነባውን ሳይት በትንሽም ቢሆን ምን ምን አይነት ቤቶች እንደሚገነቡ ያያችሁት ይመስለኛል። የሚገነባው በአሉሚኒየም ፍሬምወርክ ነው። እንደ እንደነገርኳችሁ ውችዝ እንዴት ነው የሚሆነው? እዚህ ጋር ዙም አድርጌ ለማሳየት ልሞክር። እዚህ ጋር እንደምትመለከቱት አንዴ ነው በፍሎር ሙሉ በሙሉ አሉሚኒየሙን አስራው ሲጨርሱ ሊኩድ የሆነ አርማታ ነው የሚለቁ። ስለዚህ ይሄ ግድግዳ ይሄ ኮላያን ምናምን የሚባል ነገር የለም። እንደምታዩት አንዴ ነው አንድ ስላብ አንዴ ነው የሚያወጡት። ስለዚህ በእንደዚህ አይነት ሁኔታ ነው የሚገነቡት ቤቶቹ ማለት ነው። ስለዚህ በአንድ በሁለት ሳምንት አንድ ቢልዲንግ ሙሉ በሙሉ አክቲቭሊ 24 ሰዓት መስራት ከተቻለ ሙሉ በሙሉ አንድ ቢልዲንግ ባለሙያ ፍሬምወርክ በሁለት ሳምንት መስራት ይቻላል። ስለዚህ ብዙ በርካታ ቤቶች የሚገነቡበት ኦቪድ ገላንጉራ ሳይት ለመግዛት ሀሳብ ፍላጎት ካላችሁ በማስቀምጠው ስልክ ደውላችሁ ሙሉ መረጃ መውሰድ ትችላላችሁ። በቀጣይ ሌላ ቤቶችንም የግለሰብ የሪል እስቴት ቤቶችንም በየጊዜው የማመጣላቸውን የሚሆነው። ለቻናላችን አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በአክብሮት እጠይቃለሁ። በየጊዜው የሚሰሩ እዚህም ሳይት ላይ ሌሎችም ሳይቶች ላይ ተመልሼ በደንብ ማሳያችሁ ነው የሚሆነው። እናንተ ግን ሰብስክራይብ ካላደረጋችሁ በየጊዜው የምሰራቸው ቪዲዮዎቹ ሊደርሷችኋችሁም ስለዚህ ሰብስክራይብ በማድረግ ላይክ ሼር ኮሜንት በማድረግ ይጀመር ለሁሉም ተደራሽ እንዲሆን ማለት ነው ለዛሬ ይህን ሳይት አሳዩዋችሁ በቀጣይ እስከምንገናኝ ድረስ የሚሸጥ ቤት ካላችሁ የሪልስቴትም ሆነ የግለሰብ ደውሉልኝ ሰላም